ሰላም፣ ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የሰኔ 14 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋ ባሃ ጎጃም ቀጠና በወቅታዊ ጉዳይ ለነዋሪዎች ማስጠንቀቂያ መልእክት አስተላልፈዋል። የፋኖ ጦር በራያ ቆቦ በፈጸመው ጥቃት በአገዛዙ ላይ ከፍተኛ ኪሳራ ደርሷል። በአካባቢው ተጋድለው ቀጥሏል። ህወሓትና ብልጽግና በተፋጠጡበት በዚህ ወቅት በአንድነት እንታገል ሲሉ ታደሰ ወረደ ጥሪ አቅርበዋል። በአዲስ አበባ የህንፃ ግንባታ አደጋ የቀን ሰራተኞችን ገድ ብሏል። አደጋው ሰሞኑን ተበራክቷል። እስራኤል የኢራን ጦር ጀኔራሎችን ገደልኩ ስትል የኢራን ድሮኖችም በእስራኤል አየር ክልል ሲበሩ ብለዋል። አድማጭ ተመልካቾቻችን፣ አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁንኑ ቤተሰብ ይሆነው። አፋብሃ ጎጃም ቀጠና በወቅታዊ ጉዳይ ለነዋሪዎች የሚያስተላልፈው ማስጠንቀቂያ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አገው ምድር ክፍለጦር ለኮሶበርና አካባቢው ነዋሪዎች የማስጠንቀቂያ መልእክት አስተላልፏል። ክፍለ ጦሩ በመልክቱ እንደሚታወቀው አማራን እንደ ሕዝብ ለማጥፋት አቅዶ ሌት ከቀን እየሰራ ያለው ገዳዩ ስርዓት አማራ የሆነን እና የአማራ የሆነን በሙሉ ጾታ እድሜ ሳይለይ እያጠፋ ይገኛል ብሏል። ይህ ግፍ ያንገፈገፈው ማለትም የአማራው በጅምላ መገደል፣ መቀበር፣ መፈናቀል፣ የቤተ እምነታችን መውደም፣ የሴት እህቶቻችን መደፈርና ሌሎች ግፎች ያንገፈገፈው የአማራው የቁርጥ ቀን ልጅ ፋኖ ስርዓቱን ገደል አፋፍ ላይ አድርጎ ጣረሞት ላይ እንዲሆን አድርጎታል ሲልም አክሏል። ክፍለ ጦሩ በጣረሞት ላይ የሚገኘው ስርዓት ትናንት በጅምላ የረሸነውን የቀበረውን፣ ያፈናቀለውን ህዝብ በግዳጅ በሰልፍ ደግፉኝ እያለ እንደሆነ መረጃዎች ደርሰውናል ብሏል። በነገው ዕለትም ከኮሶበር ላይ ሰልፍ ለማድረግ ህብረተሰቡን እንደጠራ ማረጋገጥ ተችሏል ያለው ጦሩ፣ ሆኖም ግን ማንኛውም የኮሶበር ከተማ ይሄ ገዳይ ስርዓት ባዘጋጀው ሰልፍ ላይ እንዳይገኝ እያስጠነቀቅን በሰልፉ ላይ የተገኘ ላይ እርምጃ የምንወስድ መሆኑን እንገልጻለን ሲል አሳስበዋል። የአፋ ብሃ ጎጃም አገው ምድር ክፍለ ጦር ያስተላለፈውን መመሪያ ጥሶ የአፋ ባህ ጎጃም አገው ምድር ክፍለ ጦር ያስተላለፈውን መመሪያ ጥሶ የተገኘ ማንኛውም አካል ላይ ከበድ ያለ እርምጃ የምንወስድ መሆኑን እንገልጻለን ሲልም አክለዋል። ክፍለ ጦሩ ይህንን ሰልፍ ለማስተባበር በፍቅረነዋይ ወድቃችሁ ህዝባችሁን በምስር ወጥ የሸጣችሁ ወዳደር ባንዳዎች እያንዳንዷን እርምጃችሁን ከጎናችሁ ሆነን እየተከታተልናችሁ ሲሆን፣ በአስቸኳይ ከዚህ ድርጊታችሁ እንድትታቀቡ እናሳስባለን ብለዋል። የፋኖ ጦር በራያ ቆቦ በፈጸመው ጥቃት በአገዛዙ ስልጣን ጠባቂ ወታደሮች ላይ ከፍተኛ ኪሳራ ደረሰ። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ሶስተኛ ሻለቃ ራያ ቆቦ ዞብል ተሮበር ላይ ዙፋን ጠባቂ ሰራዊቱን በደፈጣ ሙትና ቁስለኛ በማድረግ ድል ተጎናጽፈዋል። ዞብላምባ ክፍለ ጦር ሶስተኛ ራያ ሻለቃ ቀኝ ባለፉት ቀናት ሲቀጥል ዛሬ ሰኔ 14 2017 ዓም ራያ ቆቦ ዞብል ተሮበር ላይ ደፈጣ በ ለመያዝ ከ በላይ የፋሽስቱ አገዛዝ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፋቸውን ለማወቅ ተችሏል። ራያ ቆቦ ዞብል የመሸገው የጠላት ኃይል ባለፉት ወራቶች በርካታ ሰብአዊና ቁሳዊ ኪሳራ ደርሶበታል ሲል አፋ ብሃስ ታውቋል። ኃይሉ ተጋድሎ አሁንም ተጠናክሮ ሲቀጥል በዞብል አምባ ክፍለ ጦር ራያ ሻለቃቃኝ በአምስት ቀን ውስጥ ለሶስተኛ ጊዜ ትናንትናና ዛሬ በደፈጣ በርካታ ኃይሉን በመምታት እንዲሰለች እንዲሰለችና እንዲማረር ብሎም እንዲኮበልልና እንዲጠፋ በማድረግ የጠላትን ኃይል ማፍረስ ተችሏል ብለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የለውና ተጋድሎ ተጠናክሮ ይቀጥላል ሲልም የአማራ ፋኖው ብሔራዊ ኃይል ገልጿል። ይህ በእንዲህ እንዳለ የአማራ ሳይንት ወረዳ ሚሊሻ ጽህፈት ቤት ኃላፊ ከነ አጃቢዎቹ ተገድለዋል። በደቡብ ወሎ ዞን ምዕራብ ቀጠና አምሃራ ሳይንት ወረዳ ሚሊሻ ጽህፈት ቤት ኃላፊው ሀምሳ አለቃ ማሞ በተፈጸመበት ደፈጣ ጥቃት ከነ አጃቢዎቹ ሲገደል፣ የወረዳው አስተዳዳሪ ለጥቂት ማምለጡን መረብ ሚዲያ ዘግበዋል። የሚሊሻ ጽህፈት ቤት ኃላፊውና የወረዳው አስተዳ አስተዳዳሪ ከእነ አጃቢዎቻቸው የዞኑ መቀመጫ ከሆነችው ደሴ ከተማ ቆይተው ወደ ሳይንት በመመለስ ላይ እንዳሉ ልዩ ስሙ ብሶ ተብሎ በሚጠራው አካባቢ ላይ ጥቃቱ እንደተፈጸመባቸው ታውቋል። ሕወሓትና ብልጽግና በተፋጠጡበት በዚህ ወቅት በአንድነት እንታገል ሲሉ ሌተናል ጄኔራል ታደሰ ወረደ ጥሪ አቀረቡ። መቀለን ጨምሮ በትግራይ ክልል የተለያዩ ከተሞች የአደባባይ ላይ ሰልፎች ሲቀጥሉ የአራት ኪሎ ገዢ ቡድንና የመቀለው ህወሓት ከፍተኛ ውጥረትና የእርስ በርስ ዛቻ ላይ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ በሽረ እንዳ ስላሴ ከተማ ባደረጉት ንግግር ተፈናቃዮችን የመመለስና ሉዓላዊነትን የማረጋገጥ ስራ ይሰራል። የክልሉ ጊዜያዊ አስተዳደር እውቅና የሰጠው የአክል የተሰኘ ሰልፍ በመቀሌ ተጀምረዋል። ይህ የተቃውሞ ሰልፍ በሌሎች የትግራይ አካባቢዎችም ይቀጥላል ብለዋል። በዲያስፖራውም ተመሳሳይ ሰልፎች ይደረጋሉ። የፌዴራል መንግስቱና የኢትዮጵያ ህዝብ የትግራይን ህዝብ ችግሮች በሰላማዊ መንገድ ለመፍታት ቁርጠኝነታቸውን እንዲያሳዩ ጥሬን አቀርባለሁ ሲሉም ታደሳክለዋል። በዚህ አጋጣሚ ለትግራይ ህዝብ የማስተላልፈው መልእክት ደግሞ የጥንካሬያችን መገለጫ የሆነውን አንድነታችንን ማጠናከር አለብን ሲል ጄኔራሉ የትግል ጥሪ አቅርበዋል። በተያያዘ ዜና ዛሬ በሀውዜን ከተማ በተከበረው የሰማዕታ ሰዓት መታሰቢያ ላይ ንግግር ያደረጉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሰማዕታት መንገድ ትግላችን ይቀጥላል ብለዋል። ይህ በእንዲህ እንዳለ የመቀለ ዩኒቨርሲቲ የመምህራን ደሞዝ ይከፈለን ሲል ቅሬታውን አሰምተዋል። የመምህራን ጥቅም ባልተከበረበት ሁኔታ ውስጥ ለዚህ በቅተናል። የመምህራን የ17 ወራት ደሞዝ ሳይከፈል ለዛሬዋ ቀን ደርሰናል ብለዋል። መቀለ ዩኒቨርሲቲ 31ኛ ዙር የምረቃ ስነ ስርዓቱን ዛሬ ሰኔ 14 2017 ዓ ም በሰማዕታት ሐውልት አካሂደዋል። በመድረኩ ላይ ተገኝተው ንግግር ያደረጉት የመቀለ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሀጎስ ዶክተር የመምህራን ጥቅም ባልተከበረበት ሁኔታ ለዚህ በክተናል ብለዋል። በንግግራቸው መቀለ ዩኒቨርሲቲ ከፍተኛ የበጀት እጥረት ቢኖርበትም የተሰጠውን ተልዕኮ በላቀ ተነሳሽነትና ቁርጠኝነት በመፈጸም ላይ ይገኛል ሲሉም ተደምጠዋል። በአዲስ አበባ የህንፃ ግንባታ አደጋ ሁለት የቀን ሰራተኞችን ገደለ። በዛሬ ሁለት ከረፋዱ አራት ሰዓት አካባቢ ሲኤምሲ ሚካኤል አካባቢ የተገነባ በሚገኘው አያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወት ማለፉን አህዱ ከቦታው ተገኝቶ ማረጋገጥ ችሏል። አደጋው የደረሰው በልስን ስራ ላይ ተሰማርተው በነበሩ ሰራተኞች ላይ ሲሆን፣ ሁለት ሰራተኞች ከህንፃው አራተኛ ፎቅ ላይ ሆነው የልስን ስራ በማከናወን ላይ ሳሉ የቆሙበት ዊንች ካቦ በመበጠሱ አደጋው ደርሶ በወቅቱም ከህንፃው ስር በማገዝ ላይ የነበረ አንድ ሰራተኛ ዊንች ወድቆበት ወዲያውኑ ህይወቱ ያለፈ ሲሆን ከወደቁት ሁለት ሰራተኞች ውስጥ አንዱ ሰራተኛ በተመሳሳይ ወዲያው ህይወቱ አልፈዋል። የልስን ስራ ሲሰራ የነበረው አንዱ ሰራተኛ ደግሞ ከባድ ጉዳት ደርሶበት ለህክምና እርዳታ ወደ ሆስፒታል ተወስዷል። በትናንትና ሁለትም አራት የቀን ስራ ሰራተኞች በተመሳሳይ ሁኔታ ከሪል ስቴት ህንፃ ላይ ወድቀው ሁለት ሰራተኞች ህይወታቸው ያለፈ ሲሆን በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን አህዱ ያነጋገራቸው የሪል ስቴቱ ግንባታ ሰራተኞች ገልጸዋል። እንዲሁም ከትናንት በስቲያ ሐሙስ ሰኔ 12 2017 ዓ ም አምስት የግንባታ ሰራተኞች ከህንፃው ላይ መውደቃቸው የተገለጸ ሲሆን የሁለቱ ሰራተኞች ህይወት ሲያልፍ በሦስቱ ሰራተኞች ላይ ከባድ ጉዳት ደርሷል ተብሏል። በህንፃው ግንባታ ላይ የተሰማሩ ሰራተኞች በተደጋጋሚ ተመሳሳይ አደጋ እየደረሰባቸው እንደሚገኝ የገለጹ ሲሆን በሳምንት አንድ ወይ ሁለት ሰራተኞች አደጋ እንደሚደርስባቸው ተናግረዋል። ሰራተኞቹ አክለውም ሪል ስቴቱ ሰራተኞች ደህንነት ላይ ትኩረት ሰጥቶ ሊሰራ እንደሚገባ አሳስበዋል።

እስራኤልን የኢራን ጦር አዛዦችን ገደልኩ ስትል የኢራን ድሮኖች በእስራኤል አየር ክልል ሲበሩ ዋለው ሳምንት የተሻገረውን የእስራኤልና የኢራን ግጭትን በተመለከተ በወጡ የዛሬ መረጃዎች የኢራን የውጭ ጉዳይ ሚኒስትር አባስ አርግቺ የአሜሪካ በግጭቱ መሳተፍ እጅግ አደገኛ ነው ሲሉ አስጠንቅቀዋል። ለዲፕሎማሲያዊ ንግግር ከኢራኑ ውጭ ጉዳይ ሚኒስትር አጋርቺ ጋር በኢስታንቡል የተገናኙት የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን እስራኤል ለመካከለኛው ምስራቅ ሰላም ትልቋ እንቅፋት ናት ብለዋል። ጤና ሚኒስትር ከስምንት ቀናት በፊት ግጭቱ ከተቀሰቀሰበት ጊዜ አንስቶ ቢያንስ አራት መቶ ሰላሳ ሰዎች መገደላቸውን ገልጸዋል። የእስራኤል ጦር ኢላማ አድርጎ በፈጸመው ጥቃት ሁለት የኢራን የጦር አዛዦችን መግደሉን አስታውቀዋል። እነዚህም የሐማስ አስተባባሪ ሳይድ ኢዛድ እና የኩድስ ኃይል አዛዥ የሆኑት በሂናም ሻሪያሪ ናቸው ብለዋል። የእስራኤል መከላከያ ኃይል ስምንት የኢራን ድሮኖች ዛሬ ጠዋት ላይ ወደ እስራኤል የአየር ክልል መብረራቸውን ገልጸዋል። እስራኤል ግጭቱ ከጀመረ አንስቶ በልብ ህመም የሞተን ጨምሮ አምስት ሰዎች መገደላቸውንና 2517 ሰዎች መቁሰላቸውን አስታውቃለች። በሌላ በኩል ደግሞ የአሜሪካ የብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ አሁን ላይ ኢራን በሳምንታት ውስጥ ኒውክሊየር ልትሰራ ትችላለች ብለው እንደሚያምኑ ተናግረዋል። ፕሬዚዳንት ትራምፕ ግን ኢራን የኒውክሌር ጦር መሳሪያ እየገነባች ስለመሆኗ ምንም አይነት መረጃ ባለመኖሩ የብሔራዊ ደህንነት ዳይሬክተሯ ተሳስተዋል ሲሉ ትናንት ለጋዜጠኞች ተናግረዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በበኩላቸው ኢራን የኒውክሌር ጦር መሳሪያ ስለማምረቷ ምንም አይነት ተጨባጭ ማስረጃ እንደሌለ ለእስራኤል ደጋግመን ነግረናታል ብለዋል። ፕሬዝዳንቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትም ምንም ማስረጃ እንደሌለው አክለዋል። ኢራን የኑክሌር ኃይልን ለሰላማዊ አገልግሎት ለመዋል የምታደርገውን ጥረት ላይ እገዛ አድርገናል ያሉት ፕሬዝዳንት ፑቲን ኢራን ይህ የማድረግ መብት እንዳላት ገልጸዋል። ሴንት ፒተርስበርግ ላይ በተካሄደ የኢኮኖሚ አውደ ጥናት ላይ ፕሬዝዳንት ፑቲን ደም አፋሳሹ የእስራኤልና ኢራን ግጭት በሰላም ለመፍታት ለሁለቱም ሀገሮች ሀሳብ ማቅረባቸውንም መግለጻቸውን መረጃው አክለዋል።